ይሄ እኮ በጣም ትልቅ ነው። ትልቅ ነገር እኮ ነውለሰ ማስታረቅ ምናው፣ ግን ሞላ ሙድ ያስገብኛል። ሙድ አይደለም እዚህ ጋር ኦዲየንስሽም በኮሜንትም በስልክ የሚያወርድ ለምን አታስታርቁ ምናምን ነው የሚሉት። እና እንግዲህ አንቺም የልጆችሽ አባት ነው፣ ስለዚህ እሷም ጋር መታረቅ አለባችሁ። እሱም እንደውም ከአንዴ ሁለቴ ሶስቴ እየጠየቀ ነው እየደወለ በምትመጣ ሰዓት ጥራኝ እያለ ነው። ወይኔ አንቺ ካለሽበት ጥራኝ ምናምን ስላለ እዚህ የለ

እንግዲህ ንግስት ሱመያ ዛሬ ቪዲዮ ለቃልናለች ማለት ነው። እሱም የለቀቀችው እንግዲህ ሞላ ሪል ስቴት ማለት ነው፣ ቤት የገዛችበት ሰውዬ ማለት ነው። ሞላ ማለት እንግዲህ እሷንና ሱመያን ለማስታረቅ እንደገና ደግሞ ሌላ ብሎኮችም አሉ፣ ለሀያ ሰዎች ቅናሽ አለው በሚል ሱመያን ጠርቷት እንግዲህ ሱመያን እያናገራት ነበር ማለት ነው። እንግዲህ ሱመያም የፈለኩሽ እናንቺና ሰይድ እና ያቺ ማናት ስሟ አያንቶ እንድትታረቁ ነው ሲላት፣ እና ሰይድም እየደወለ እየጠየቀኝ ነበረ እንደውም አንተ ጋር ስትመጣ እባክህ ጥራኝ ብሎኝ ነበር ሲላት፣ ወይኔ ይመቷል እዚህ ነው ያለው ብላ በጣም ደነገጠች ማለት ነው። እንግዲህ ለሞላ እኔ ራሴን በዚህ መስኮት ፈጠፍጣለሁ ነግሬ ያለው እዚህ አለ ብትለኝ አለችው ማለት ነው። እንግዲህ እሱም የለም እውነት የለም አላት ማለት ነው። እሷም እንግዲህ ልብ ብሽታ ተረጋግቶ አውሪኝ። የለም ዛሬ ያንችን ፍቃድ ሳልጠይቅ እንዴት እሱን እጠራዋለሁ? ስለዚህ አንቺ ፍቃደኛ ስትሆኝ ነው፣ ከሁለቱም ወገን ፍቃድ ሲኖር ነው ሰው ሁሉም ያኛውም ይሄኛውም ወገን የሚቀርበው። ስለዚህ አንቺ ፍቃደኛ ካልሆንሽ አልጠራውምም አልጠራሁትምም አላት ማለት ነው። እሷም እንግዲህ ተረጋግታ ያው ያለውን ነገር እያናገረች ነበር ማለት ነው። ዋናው ነገር እናንተ ከታረቃችሁ ለሀያ ሰዎች ቅናሽ እናደርጋለን። ሌላ ብሎክ አለ ከእናንተ ቀጥሎ ብሏታል። እንግዲህ እኛ ካልታረቅን ስትለው እኛ ካልታረቅን ብሎ አይሰራም፣ ይሄ የስራችን እንትን ስለሆነ እናንተ አንቺም ከባልሽ ጋር ትታረቂያለሽ፣ የልጆች አባት ነው፣ ከጣውንትሽም ትታረቂያለሽ ሲላት እንግዲህ ሀይ እኔ አስታራቂው እኮ ጥሎ ይሄዳል አለች ማለት ነው። እና የምኖረው እኔ ነኝ እሳት ውስጥ የምገባው እኔ ነኝ፣ አስታራቂ እኮ ጥሎ ይሄዳል አለችው ማለት ነው። እና እውነቷን ነው፣ ከአያንቱ ጋር መኖር ከባድ ነው። እና እንግዲህ ሱመያ ከሰይድ ጋር ትታረቅ ወይም እታረቃለሁ ካለች አቶ ሰይድ አያንቱን መፍታት ይኖርበታል ማለት ነው። ሰላም፣ ሰላም ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በያለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ እንግዲህ ከማዳም ኩችና ነው የመጣሁት ማለት ነው። ያው እከሌ ከእከሌ ማለታችን ዛሬም እንደቀጠለ ነው ማለት ነው። ምክንያቱም ምንም ማድረግ አይቻልም ማለት ነው። እናንተም ቻሉት፣ ግን በላይካችሁ ተባበሩን እንላለን። እና ውድ ቤተሰቦቼ ዛሬ በንግስት ሱመያ ነው የመጣሁት ማለት ነው። እንግዲህ ንግስቲቱ ዛሬ ወደ ሪል ስቴት ወደ ሞላ ጋር ሄዳ ነበረ። እንግዲህ እሱም ሁለቱን ለማስታረቅ በስልክም እየለፋ እንደነበረ እያወሩ ነበር። እና ስልክም ላይ ብዙም አልመልስልህ ስለዚህ ጉዳይ ስለምታወራኝ ነው አለችው። የምታወራኝ ጉዳይ እኔና ሰይድ አንድ ላይ እንድንሆን ወይም እኔና ሰይድ እንድንታረቅ ስለሆነ የምታወራኝ የነበረው ብዙም ሪከርድ አልመልስልህም ነበረ፣ ለዛ ነው እያለችው ነበረ። እና በጣም ጨቀጨከኝ አይባልም እንጂ ግን እንደዛ ሆኖብኝ ነው አለችው ማለት ነው። እና እንግዲህ አቶ ሞላ ሁለቱን ያስታርቃቸዋል ብለን እናስባለን። ካያንቱም ጋር ትታረቃለች ይሆናል ብዬ አስባለሁ። ግን ግን ካያንቱ ጋር ስትታረቅ እንግዲህ ወየመቃብር የመቃብር ጉድጓድሽን እያቆፈርሽ ተቆፍሮ ተዘጋጅቶልሽ ነው ልጆችሽን የትም እኔ እንደዛ ነው ምለው እኔ እንደዛ ነው ምላት። ምክንያቱም እንዲህ ካያንቱ ጋር እንዴት ነው ሰው የሚኖረው? ለባሏ ያልሆነች ይቺ ለዛውም ለጣውንቷ ትሆናለች? ለዛውም ባለፈው እንደዛ ስራት ትናንትናው ቪዲዮ ላይ ራሱ ካያንቱ ምንድና ያለችው? እንዲያው ምን ይናሷ በአካል በፊት ለፊት በተገናኘናለች ማለት ነውና፣ እንግዲህ ውድ ቤተሰቦች የሱመያ ወዳጆች ማለት ነው፣ ንግስቲቱ እንዳትጎዳ ሁላችሁም በኮመንት አያንቱን ይፍታና ያግባሽ አንቺ ጋራ አብራችሁ ኖሩ፣ አያንቱን ካልፈታ ግን ይቅርብሽ ልጆችሽንና የራስሽን ሕይወት በሰላም ይዘሽ ብትኖር ይሻላል እያላችሁ ኮመንት ላይ ብጽፉላት ይሻላል። እውነት እና ያው ብዙዎቻቸው ድራማ ነው እያላችሁ ነው። እኔ ግን በፍጹም ድራማ አልመሰለኝም። ምክንያቱም ሱመያ ድሮ ጀምራ ነው የምታለቅስ የነበረው፣ እሱ አያንቱን ሊያገባ ሲሄድ ጀምራን ደዛ እያነባች በዩትዩብ ይሄ ድራማ ነው ብዬ አላስብም። የነሱ እንኳን እውነተኛ ይመስለኛል፣ ግን ዩቱብ ላይ ያለ ሰው እውነተኛ የለም። እንግዲህ እውነተኞቹን እስከሚያመጣልን ድረስ ማለት ማለት ነው። ግን ለማንኛውም እኔ ለሱመያ ምክሬ ምንድን ነው፣ ሱመያ አያንቱን ካልፈታት ከሰይድ ጋር እንዳትታረቂ ነው የምለው። መልእክቴን አድርሱልኝ እና ለማንኛውም እንግዲህ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡን እላለው። እንግዲህ አቶ ሰይድም ደግሞ ወደ የመን ጉዞ ጀምሯል ማለት ነው። እንግዲህ ከዛ ሲመለስ ይታረቃሉ ብዬ አስባለሁ። ምክንያቱም ሞላ ነገሩን ከረር አድርጎ ይዞታል ይመስለኛል። ያስታርቃቸዋል ብዬ አስባለሁ እና አያንቱም እንግዲህ ከታረቀች መጨረሻቸውን ፈጣሪ ይርዳቸው። ወይ ፍቅር ሊሆኑ ይችላሉ ወይ አይታወቅም። የሚጣሉ ሰዎች እድሜ ዘላለማቸውን ተጣልተው ይኖራሉ ማለት ሳይሆን የሚፋቀሩበትም ሰዓት ይኖራል ብዬ አስባለሁ እና እንግዲህ አላቅም እውነቴ ነው የምላችሁ። እኔ ግን ለሱመያ ተጠንቀቂ ነው የምለው እና ምንድን ነው ምላት ልጆቿን ልጆቹን እያየ ልጆቹን አሳይተው ከዛ ልጆቿን ይዛ ብትኖር እመርጣለሁ። ምክንያቱም ከአያንቱ ጋር ሰላም ከተፈጠረ ከፈጠረች አያንቱ ምን እንደምታረጋት አይታወቅም። አያንቱ ማለት እብድናትን ነው ትናንትና ራሱ እኮ እንዴ በወጣበት ድፍት ብለህ ብትቀር እኮ ይሄ ወንድ ልጅ ካደገ እኔንም ገንዘብ ይጠይቀኛል፣ አለች እኮ ሰይድን አፍ ለአፍ ማለት ነው። እንደዚህ ፊት ለፊት ፊት ለፊት እንደዚህ ብላ ጠይቀችው ማለት ነው እና ከባድ ነው። እውነት ይህን አክል በገንዘብ እኔ እንጃ፣ ይህን አክል ሰው ገንዘብ ይወዳል? ግን እንዳያንቱ ኧረ፣ እኔም ገንዘብ እወዳለሁ፣ ግን ደግሞ እንደዚህ እንዳያንቱ አይደለሁም። ኧረ በስላሴ ስም ከሰው ገንዘብ ይቀድማል? እንደ ድፍት ብለህ ብትቀር አለች እኮ። ለቃሉ እንኳን ትንሽ አልሰቀጥጣትም። በወጣህበት ድፍት ብለህ ብትቀር እኮ በቃ ይሄ ወንዱ ልጅ እራሱ እኔ የአባቴ ልጅ ነኝ ስለዚህ የአባቴ ንብረት ይገባኛል ብሎ መጥቶ ሊከራከረኝ ይችላል። ስለዚህ እኔም ማንነቱ ማወቅ እፈልጋለሁ አለች ማለት ነው እንግዲህ አንቺም እንደዛ ነው የምታስበው ስለታ አለች ማለት ነው እና አያንቱ እንግዲህ አላቅም። እውነቴ ነው ምላችሁ። ለማንኛውም ሱመያ ራስሽን ጠብቂ ነው ምለው። ከዚህ ውጭ ሌላ ምንምለው ነገር የለም። ውድ የተከበራችሁ የእኔ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሲሆናችሁ ቻናሉ ሰብስክራይብ እያረጋችሁ ቤተሰብ ሆኖ ነባር ቤተሰቦች ደግሞ ላይክ፣ ሼር፣ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያስቀመጣችሁ ከኔ ጋር አብራችሁኝ ዝለቁላለው። ሰላማችሁ ብዝት ትትርፍ ይበልልኝ። ባይ ባይ።